አሁንም ፍላጋችንን እንደ ቀጥል ነው። እነዚህ ሰዎች ብዙ ሰዎችን እያሳሰቡ ነው። ብዙ ሰዎች እያሰቡ ነው። እየበሉ አይደለም፣ እየጠጡ አይደለም። ምክንያቱም በእነዚህ ሰው ስጋት ስጋት ነው። እረ አይደለም፣ የደረሱ የደረሱ በሰና ቃን በላማንጠጣም ያሉ ብዙ ሰዎች አሉና፣ እባካችሁ የት ናቸው ምናችሁ። ትናንትና ያው መጣሉ ብላችሁ ብያቸው ነበር። ያው ሳይመጡ አድሯል። ስለዚህ አሁን የሆነ ነገር እንደተፈጠረ ነው የሚወራው፣ መንጩ መረጃ እንደዛ እየወጣ ነው እና ምንድነው ተፈጠረው የሚለውን አብረን የምናይ ይሆናል። እንግዲህ ሰሞኑን እንደተለመደው በዛውም እየመጡ የነበረ ጥፍት ብሎ ጠፍቷል። ይህን በመጥፋታቸው ብዙዎቻችን አሳስቦናል። ስለዚህ አሁን ያለው እውነተኛ ነገር ሁላችሁም በያላችሁበት ሰላማዊ ሰልፍ እንውጣ፣ እኔም እወጣለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ እና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት በሰላማችሁ ይብዛ። ይህ ቻናል አዲስ ከሆናችሁ ሰብስክሪፕሽን፣ ላይክ ያደርጋችሁ አብራችሁን ቆየሁ ማለት ነው። እንግዲህ ባለፈው ጽናትና ባቢ እንዲሁም ደግሞ ጋሽ ግርማ የደረሱበትን አይታወቅም። በእርግጥ ጋሽ ግርማ እንደታመሙና ሆስፒታል እንደገቡ መረጃ ሰጥተናቸው ነበር። ከዛ በኋላ ደግሞ መልሰው ጠፎ ትላንትና ይመጡ ተብሎ ቢጠበቅ በጉጉትም ሳይመጡ ውለው አድረው ያውም ዛሬም አንግድል እንግዲህ ዛሬ ካልመጡ አካባቢያችሁ የሚኖሩ ባለ የሰፈር ጥበቃዎችም እንደምንልክ ነው። የት ያሉበት ድረስ ባሉበት ለነገራችን ላይ ብዙ ተደውሏል። ሜሴጅም ተልኳል። ነገር ግን አይመልሱም። ጽናት ምን ሆነች የሚለውም ያው አይተን ነበረ። አንዳንዶች መረጃው ትክክል ይሁን አይሁን ባይረጋገጥም እንግዲህ የመጀመሪያው የባቢ ፍቅረኛ ጽናት ላይ ጉዳት እንደደረሰች የሚሉ አንዳንድ መረጃዎች እየወጡ ነው። በአባቷ ሳይሳካለት ሲቀር ጽናትን ለማጥቃት ሞክራለች። ግን ቢሆንም ትንሽ ነገር ነው የቡጨራ ነገር ነውና በጥፍሯ ነው ባጨረቻት የሚልም ነገር አለ። ብዙም አልደማችም እንግዲህ የአባት ዋን ለመግደል ነበረ አባትን ያው ጽናት ደርሳለታለች። ያን ተናዳ ደግሞ ጨፉራ ነገር አላደለ። እንዴት ላሳያቸው? እንደዚህ ጭፍር እያደረጋች ልክ እንደ ድመት ፋጨረቻት። ይሄን ግንበሩ አካባቢ የሚል መረጃዎች አሉ። እንደው ምን ይሻላት አደለ ራሄል፣ ምን እንደሚሻላት መራቅም። ጽናትም ደግሞ ያው እኔ ያንቺን እጅል አላረሳምና እኔ ያንቺን እጅን አላጠፋም፣ እኔ በአንቺ በህግ ነው መሄድብሽ ብላ ያው በህግ እንደምትሄድ አስጠንቅቃት ነው የሄደችው። እንግዲህ የተማረ ሰው እንደዚህ ነው። ተማረ ይግደለኝ። ላሄል አልተማረችም። እን እንደ ድመት የምትጫፈረው ምን ነው ጫፍረ ምንድነው? ይሄ ነክል እየሰላ ነው ወይስ ምናምን የምንም አይጠፋም። እኔም ጥያቄ ነበረ። ነገር ግን ከጫፍራው ውጪ ምንም አታቅም፣ ሀታ መደባደብ በማታቅም አሉ። ጥርስ ነው በጥርስ ነው መናከስ። ያው ሴቶቹ ንግራችን ላይ ያው ስምጣላ ጥርስ ነው በጥርስ ደግሞ ለመናከስ። አሁን የሆነ ሴቶች ተጣልተው ማለት ነው። ከዛ አይታቸዋል። ምናልባት ካያቸው ያው በጥርሷ እግሩ አካባቢ ነከሰቻት። እንዲ እናንተ ሴቶች ብቻ በመናከስ ነው ወይ ነገር፣ ቴስትም ነገር ተለማመዱ አለ አንዱ። ያችኛው ደግሞ የሆነ ረጅም ነገር ነበረች። አንደኛው ደግሞ ጨርናጭ እና እኔ ሁለቱም ላይ ፍላለጉ ነበር። አጋጣሚ ሆኖ መንገድ ላይ ተገናኘን። ሲገናኘው ደግሞ ያችኛዋ ልክ ደስታ ጣለቻት። ረጅሟ ጣለች፣ አጭሯ ወደቀች። አጭሯ ስትወድቅ ደግሞ ረጅሟ እንደዚህ ቆማ ስለነበረ ያላትን ቻንስ ከታች ጥርስ በያዝ ነው፣ እግሯ ታፋ አካባቢ በጥርሷ ያው ይዛታለች ማለት ነው፣ ነክሰታለች። እንግዲህ የሆነ ነገር ቀባቢ ምናምን አሏት። ከሁለተኛው ሶስተኛው ቀን ሲታይ ቁስሉ እንዳደረቀ ነው ከዛ ምን አለቻት በአሽሙር? እኔ ሰው ሳይሆነ ውሻ ነው የነከሰኝ፣ የቀን ውሻ ነው የነከሰ፣ ጅብ ነው የነከሰኝ ማለት ጀመረች። ችኛ ያችኛው ደግሞ ነካሽዋ መጀመሪያ ነበረ። ይህ ጉራ ብቻ ምላስ ብቻ ምን ያረጋል? አሁን ከነከስኩሽ በኋላ በምን ይሁን በምን ያን ምላስሽን ዝም አስደርጋለው፣ ወይም ደግሞ አፍሽን አዘግቻዋለው የሚል ሁለቱ አንድ ሁለት እያሉ ሌሎቹ ደግሞ ሴቶች ናቸው በነገራችን ላይ

ሰርቸው እግራቸው አንስተችው የመራገጥ ከቻላቸው ምንደዛውም ይቻላል ግን ከዛ ሁሉም ፍቅር አይሻልም ለምን ትጣላላችሁ ለምንድ ነው የምትናከሱት ሪል ነገር ነው ምናልባት ሰሞኑ አይታቸው ከሆነ ቤሩት አካባቢ ያሉ የምር ነው እናክሰዋል ማለት ነው በጥርስ አሁን ሙላች ፈልጌ ነው ጠቅለት አደረገው ራሄልም እንደዛ ው ለመናከስ እንትን ነች እና እንደምታየው ጽናት ረጅም ነች ራሄል ደግሞ ልክ እንደዚህኛው አጭር ነች እንደዚህ እንትን የምታደርጋት ያው በጥርስ ትይዛታለች እንትን በጥርስ ለመናከስ ተው ጭራሻት ተነጋግራችሁ ነገር እንትን ካለ ተጣልታችሁ ምናምን ፍቶ የጥርስ ተራ ምናምን አትድረሱ። እና ጥርስ ምግብ ብሉበት፣ እንጀራ ብሉበት፣ ቆሎ ብሉበት፣ ስጋ ብሉበት። ምን ራሴ ሰው ጓደኛችሁ እንትን ትበላላችሁ እንዴ? እና ጥሩ አደለ። ምላጅ ወደጌ ነው በጥቅም ይሄ ሁሉ የመጣሁት በራሄል ነው። እና አሁን ጫፈር ታዲያ በጥርስ ልትይዛት ሳይመቻት ሲቀር እንግዲህ ከበራ አካባቢ የሆነ የተነክ የተጫፈረ ነገር እንዳለ ያው ነግረውኛል። እስቲ ይሄን ደግሞ እናረጋገጣለን። እንደዚህ አይነት ነገር አለ ነው ተባለውና፣ ወይም ደግሞ ቦታው የመሄድ ሰው ሄደን የምናይ የምናረጋገጥ ይሆናል። ካልሆነ ደግሞ ራሳችን መሄድ አለን። ትንሽ ስለራቅን ነው እንጂ መረጃ እራሳችን ማቅረብ እንችላለን። ያም ሆነ የር ባቢናም ማነው ጽናትን መጋባታቸው አይቀርም። ጋሽ ግርማም ይሻላቸዋል። እንደዚህ ሆኖ አይቀርም። ልም ደግሞ ስለመጣሽበት ወደ መጣሽበት መሄድሽንም አይቀርም፣ ትሄጃለሽ። ወደሽም ሳይሆን በግድሽ፣ ወደሽም ሳይሆን በግድሽ መሄድሽ አይቀርም፣ ና ትሄጃለሽ። ያው ሁሉም ታደርጊው ተናደድሽ ከመሄድ በፊት ነው። እኔ የምለው ቆይ መጀመሪያው ጓደኛ የነበራችሁ ከዛ ተለያያችሁ፣ ከዛ የሆነ ሰው ሲይዘው ደግሞ ለምን ትናደዳላችሁ? እሽ ከተናደዳችሁ እዛ ባላችሁበት ተናደዱ፣ ማልቀስም ካለባችሁ አልቅሱ። እንደዚህ ሰው የለም ግን አይ አሁን ዱባይ ላይ ምን ነበር? አረ ይሄኛው ግድቆ ይሄ ማን እንገራችሁ፣ ካላያችሁ ነው ነው አው ባለዳር ናቸው። ሚስቱ ዱባይ ነች፣ እሱ ደግሞ ኢትዮጵያ ነው። አምጭኛ ጭጋ ሲላት እሷ ደግሞ አይ አላመጣም አለች። ከኋላ ደግሞ አንዷ መጣችው ምንም በማያገባት ባልና ሚስት ሚስቱ እያለች እሷን አመጣችው። እቺኛው ደግሞ መጀመር አላመጣም ያለችው ሴት ሚዲያ ወጣች። እኔ ባሌ ባሌ፣ ማምጣት ከፈለኩ አላመጣውም። እንዴ አንቺ ምን ቤት ንሽና ደግሞ ጉዳችሁ በሚዲያ ስታወጥ ነው። ብላችሁ የምር እየምር እውነት እየነገ ነውና እኔ ማምጣት ከፈለግኩ ነው ላመጣው። አንቺ ምን ቤት ነልሽና እኔ ብራጥች ያለው እኔ ሊመጣ ስላልፈለግኩ ነው እንጂ አንቺ ምን አገባሽ ብሎ የወሰደችበት ማለት ነው። ማወደዳ ከምን የሰው ባር ካልቀማን ብላቸው። ልክ አሁን እንደ ራሄል ና ን እሻሁን አንቺ መጀመሪያ ለመጣው ማለሽ። ሌላ ደግሞ ያችኛው የምታመጣውም አሁን ከእሷ ጋር ሊኖር ነው ወይ? ነው እኔ ጥያቄ በተለይ ደግሞ እንደዚህ አይነት ነገር ዲሪ ከድራማ ስንወጣ በእንደዚህ የሚነጠቁ የሚነጣጠቁ ሴቶች አሉ። አንዷ ባለፈ አይታችኋል፣ ከዚህ ከስኬት ነው ከአረብ አገር ስትገባ ባሌ ሽቱ ወሰጅለት ብላ ሽቱን ወሰደችለት። በዛውም ደግሞ አብረው ቀጠሉ ማለት ነው። ነገም እኮ አንቺ የሆነ ገስት ደቅምሽ እኮ እንደዚያ ነው የሚያደርግሽ። በተለይ በእንደዚህ አይነት ነገር የምትሰሩ ነገ በኔ ነው እና የእሷ ያደረጋት የኔስ ምን ዋስትና አለ የሚለውን አስቡበት። በተረፈ

ያቺ መጀመሪያ፣ አሁን ደግሞ ይሄ የቺኛው መጀመሪያ ያዙቁኝ አለች። አሁን ልክ እንደ ራሄል ማለት ነው። ራሄል መጀመሪያው ጥላ ሄዳለች፣ እምቢ ብለዋለች፣ ይሁን ነገር አማርጠዋለች። ብር ፈልገች ነው ብላት አይደል እ ድራማን ቢሆን እንደዚህ ሪል ነገር አለ። ይሁን ሪል በሪል ነገር የተነሳ ነው። አሁን የምንትዛለኝ የሰሞኑ ዱባይ ነገር ነውና መጀመሪያ ላመጣህ ማለችው በቃ፣ እሷ ብር አላት፣ ሊመጣ አልፈለገችም ነው በጥቅሉ። እንዳለችው ከኋላ መልስ ስትሰጥ ማለት ነው። እኔ ሊመጣ ስለፈለግኩ ነው እንጂ አጥቼ አይደለም። አንቺ ምን ቤት ነሽ፣ የኔ ባል የምታመጪው? ብላ መጀመሪያ የት ነበርሽ? ልክ እንደ ራሄል አሁን፣ ሲወስዱብሽ ደግሞ መጣሽ። አሁን ራሄል መጀመሪያ ጥላው የሄደች ባቢን ጽና ስታነሳው መጣች። አያችሁ፣ ከድረማው ስንወጣ እንደዚህ አይነት ነገር አለና መጀመሪያ ያዙ፣ በደንብ አንክባክባችሁ ያዙ። ደግሞ የምትወስዱም ደግሞ ነገም ይሄድበሻል። አንቺ ይሄን ነገር እንዳትረሽኝ